ሌሎች ጨዋታዎችም ደግሞ ትናንትና ተደርገዋል። ቅድም በመግቢያችን ላይ በተወሰነ መንገድ ለማንሳት ሞክረን ነበረ። በተለይ ትናንትና የተደረጉት የአውሮፓ ሻምፒየንስ ሊግ ጨዋታዎች በተለየ መልክ መነሳት አለባቸው ከተባለ የተቆጠሩት ጎሎች በጣም ብዙ መሆን ነው። አንድ ይሄ መነሳት አለበት። ሁለተኛ ደግሞ ፒኤስጂ ግን ያስፈራል። ፒኤስጂ ውሱን ነው። ፓሪሰን ጀርማ ከሊቨርኩሰን ጋር ያደረጉት ጨዋታ በጣም ቀሉት ነው ጨዋታውን ያደረገው ፓሪስ ሰን ጀርማ ሰባት ለሁለት በሆነ ውጤት አሸንፏል። የሚቆጠሩት ጎሎች የፓሪስ ሰን ጀርማ እንቅስቃሴ በጣም የሚገርም ነው የነበረው እና አንድ የተነሳው ነገር ፓሪስ ሰን ጀርማ በዘንድሮ የውድድር ዓመት የአውሮፓ ሻምፒየንስ ሊግ ዋንጫን ለማንሳት ድጋሚ ለማንሳት እንደሚችል መልእክት እያስተላለፈ ነው ወይ የሆነ ጥቆማ እየሰጠ ነው ወይ ያደላለሁ ወይ የሚልም ቆማ መስጠት ከጀምሮ ኮ ቆይተዋል። ገና የውድድር አመቱ ሲጀመር ሳይክል ራይድ እያደረገ ወድቆ ምናምን በነበረበት ጊዜ ከዛም ትንሽ ቀደም ብሎ ዘንድሮ የአውሮፓ ቻምፒዮንስ ሊግን ለማሸነፍ ከመቼውም ጊዜ የበለጠ እድላለን ብሏል። ኮ ሉዊስ ኤንሪኬ ይህንን ሲያስረዳ ነበረ፣ ታስታውሺ ከሆነ ማለት ነው። ሲያስረዳ ምንድን ነው ያለው ያለፈው የውድድር አመት ላይ ዋንጫ ለማሸነፍ የሚያስችል አቅም ነበረን ነገር ግን ጫና ደግሞ አለው። ችለን አለማወቃችን አሸንፈን አለማወቃችን የሚወሰድብን ከስነ ልቦና ጋር የተያያዘ ጫናው ከባድ ነበረ። የሚወሰድብን ብልጫ አለ ኤክስፒሪየንሱ ስለሌለን። ስለዚህ ይህንን የአውሮፓ ቻምፒዮንስ ሊግን ዋንጫ ለማሸነፍ ብዙ የለፋ ክለብ ነው ብዙ ኢንቨስት ያደረገ ብዙ ተጫዋቾችን ያሰባሰበ ፒኤስጂ። ሞክሮት ሞክሮት ሞክሮት ሞክሮት አልሆነለትም። አሁን ግን ሆኗል። አሁን ያንን ካለመቻል ጋር አያይዞ የሚያስበውን ስሜት አራግፎታል፣ አሸንፏላ። ስለዚህ ይሄ የሚሰጠን ነጻነት አለ ነው የሚለው ፒኤስጂ። ይሄ የሚሰጠንን ነጻነት እንጠቀምበታለን። ስለዚህ እንዳለፈው የውድድር ዓመት በጫና ውስጥ የምንሆንበት ምንም አይነት ምክንያት የለም ነው የሚለው ሉዊስ ኤነርኪ። ኤንድ አይ ቲንክ ኢዝ ራይት። ይሄ ቀላል ነገር አይደለም። እስካሁን ድረስ በተደረጉት የአውሮፓ ቻምፒዮንስ ሊግ ጨዋታዎች ላይ እንዴት አይነት ውጤቶች ተመዘገቡ የሚለውን እኮ ማየት እንችላለን። ፒኤስጂ ሶስት ጨዋታ አድርገው ሶስቱንም ካሸነፉት ክለቦች መካከል አንዱ ነው። ወደ ሶስት የሚደርሱ ክለቦች ናቸው እስካሁን ድረስ ዘጠኝ ዘጠኝ ነጥብ መሰብሰብ የቻሉት ፓሪስ ሳን ጀርማን፣ ኢንተር ሚላን እና አርሰናል። እነዚህ ሶስቱ ደግሞ ባለፈው የውድድር ዓመት ሰሚ ፋይናሊስት ነበሩ። በቀደሞው ጉብዝናቸው ነው የዘንድሮን የጀመሩት ብለን ልንናገር የሚያስችል ነገር አለ። አሁን አርቴታ ከጨዋታው በኋላ ትላንትና ሲናገር የነበረው ነገር ምንድን ነው? በቃኛ ቶሎ ብሎ በሊግ ፌዙ ላይ ማለፋችንን ማረጋገጥ፣ ከአንደኛ እስከ ስምንተኛ ያለውን ደረጃ መያዝ፣ ከዛ ለጥሎ ማለፉ መዘጋጀት ነው ብሎ ነው ሲናገር የነበረው። ሴም ስትሩ ፎር ፒስጂ ማለት በቃ በጣም ትልቅ አቅም ላይ ናቸው ከምትያቸው ለማንም ዋንጫ የማሸነፍ ፍላጎት ስጋት ናቸው ከምትያቸው ክለቦች አንዱ ፒኤስጂ። ለምሳሌ አርሰናል የተሻለ የማሸነፍ እድል አለው ተብሎ በሱፐር ኮምፒውተሩ የተነገረውን ነገር አነሳናል፣ ግን በተመሳሳይ ሁኔታ ለፒኤስጂ አርሰናል ለአርሰናል ደግሞ ፒኤስጂ ስጋት መሆናቸውን ግን ተናግረን ማለፍ ግዴታ ይመስለኛል፣ ግዴታ ይመስለኛል። ጠንካሮች ናቸው። ለልሽ ፈለጊያ ትናንትና ምንለሽ ጌም ነው ብሎ መውሰድ ሳይከብድ በጣም በቀይ ካርድ ተጫዋቾች ወጥተዋል ከሁለቱም አንዳንድ። ፒኤስጂ ግን ቀሎት ነው ስራውን ሰርቶ የወጣው እና የሆነ የመዘናጋት ፍንጭ ምናምን አታይም። የምትጓጊለትን ነገር ከማግኘት በኋላ የሚኖር መጠነኛ ለስለስ ያለ ነገር አላለም፣ ዝነጣ፣ ምንም አይነት ነገር ደግሞ በእያንዳንዱ ጨዋታ ላይ ነው ይህንን የምታየው። ይህ ጨዋታ ቀላል ነው የጨዋታ ከባድ ነው ምናምን የሚል ልዩነት ራሱ የለውም ስለዚህ ይሄ ፓሪስ ሴንት ዠርማን ላይ የተመለከት ናቸው ጥንካሬዎች ናቸው ግን በዝርዝር ደግሞ ሀይሚም ትነግረናለች የሊቨርኩሰንና ልክ ነው ምክንያቱም የጀርመንና የፈረንሳይ ክለቦች የተገናኙበት ጨዋታ ነው ትላንትና እሷ ደግሞ በጀርመንም በፈረንሳይም ያው የተለየ ትኩረት አድርጋ መረጃዎችን ስለምታነሳ እዛ ላይ ያሉ ፈረንሳይ አንድ ጀርመን ያ ነው። ስለዚህ እሱን በደንብ እናነሳለን ከአይሚ ጋራ በሚኖረን ቆይታ የባርሴሎናስ አካሄድ እምነት የሚሰጥ ነው ወይ የሚለውን በተመለከተም ደግሞ ሀሳቦች ናቸው። እሱን ነው የባርሴሎና ምንም እንኳን ትላንትና ስድስት ለአንድ በሆነ ውጤት ቢያሸንፍም በጣም ጥሩ የሚባል እንቅስቃሴ እያደረገ ቢሆንም ግን ደግሞ የሆነ አሁን ፓሪስን ጀርመን በተመለከተ የምንናገረውን መተማመን ለባርሴሎና መስጠት ይቻላሉ የሚለው ላይ ትልቅ ጥያቄ ያለ ይመስለኛል ምክንያቱም በሊጉም ጨዋታዎችን በሚያደርጉበት ጊዜ አንድ በጣም አስፈሪ እንቅስቃሴ ካደረጉ በኋላ በሚቀጥለው ጨዋታ ላይ ደግሞ ተዳክሞ የመቅረብ ሁኔታዎችን በባርሴሎና ላይ ስለምንመለከት ነው። ትናንትና ያው ለራሽፎርድም በጣም አሪፍ ቀን የነበረው። በእርግጥ ሁለት ጎል አግብተዋል። በእርግጥ ሎፔዝ ሀትሪክ የሰራ ቢሆንም ግን ደግሞ ራሽፎርድ በየጨዋታዎቹ ላይ እያበረከተ የሚገኘው አስተዋጽኦ ለባርሴሎና በጣም ትልቅ ስለሆነና ከእሱም ደግሞ የሚጠበቀው ነገር በጣም እየሰፋ ስለመጣ ያደረገውን እንቅስቃሴ፣ ያስቆጠራቸውም ጎሎች ለሱ በጣም ጥሩ ምሽት እንዳሳለፈ ማንሳት ይቻላል። ላሚን የማል በፍጹም ቅጣት ምት ለባርሴሎና ጎል አስቆጥሯል። ስለዚህ የባርሴሎናም ጉዳይ አብሮ መታየት አለበት። ሌላው የቪያሪያልና የማንቸስተር ሲቲም ጨዋታ ትላንትና የተደረገ ጨዋታ ነው። ማንቸስተር ሲቲ ሁለት ለዜሮ በሆነ ውጤት አሸንፏል። ኤርሊንግ ሀላንድ በ17ተኛው ደቂቃ ላይ ጎል አስቆጥሯል። ከዛ በኋላ አርባኛው ደቂቃ ላይ ደግሞ በርናንዶ ሲልቫ ጎል አስቆጥሯል። በዚሁ ሁለት ለዜሮ በሆነ ውጤት ነው ማንቸስተር ሲቲም ጨዋታውን ያጠናቀቀው። መልካም፣ ከአውሮፓ ቻምፒዮንስ ሊግ ደግሞ ወጣ ብለን የሌሎቹን ክለቦች ጉዳይ መመልከታችንን እንቀጥላለን። አንዳንድ ጊዜ የትልልቅ ክለቦች ትልልቅ ውጤቶች በተለይ ከብዙ መቸገር ከብዙ መፈተን በኋላ የሚመጡ ሲሆን እንዲህ እንደ ማንቸስተር ዩናይትድ ትኩረት እያገኙ ይቀጥላሉ። ማንቸስተር ዩናይትድን በተመለከተ አሁንም ድረስ በቻምፒዮንስ ሊግ የመጫወቻ ቀንም ላይ ብንሆን እንኳን በተለያየ አንግል የተለያዩ ሰዎች ሀሳቦቻቸውን ያሰፍራሉ። ሳምሬ ከእነዚህ ሰዎች መካከል አንደኛው አሁን ለምሳሌ ዤሜ ካራገር ሆኗል። ዤሜ ካራገር የአሞሪምን ልክነት ለማስረዳት እየለፋ ነው። አሞሪም ልክ ነው አሞሪም ያደረጋቸውን ነገሮች በዚህ መንገድ ይዩት፣ በዚህ መንገድ ተረዱት፣ እንደዚህ ወጥቶ በዚህ ወርዶ ታክቲካሊ ሰውየው ያደረጋቸው ነገሮች ምን ያህል ጥሩ አሰልጣኝ እንደሆነ ያየንበት ነው ምናምን ብሎ ሊቨርፑልን ለማሸነፉ ማንችስተር ዩናይትድ አሞሪም ተጠቃሽ ምክንያት መሆን አለበት ይላል። ይህንን ሲያስረዳ ከተጫዋቾች ምርጫ ይጀምራል። እዛው በጨዋታው ላይ የሊቨርፑልን እንቅስቃሴ ለመግታት የተከተላቸው መንገዶች ሜዳ ላይ የማን ዩናይትድ ተጫዋቾች አፕላይ እንዲያደርጉት ያሰበው ሲስተምና ለዛ ሲስተም የበለጠ የሚስማሙ ያላቸውን ተጫዋቾች ተሰላፊ ያደረገበትን ውሳኔውን የማድነቅ ተራው የዥሚ ካራገር ሆኗል። ይህንን ሲያስረዳ ለምሳሌ ሁላችንም የተቃወምናቸውን ነገሮች አላ ዋይ ማጓየር ብለናል። ስለ ሌኒዮሮ የበለጠ መሰለፍ ስንል ዋይ ኖት ቤንጃሚን ሸሽኮ ብለናል። እነዚህን ሰዎች ሲያስቀርና እነዚህን ሰዎች ሲያስገባ አሞሪም ሀሳቡን በተሻለ መንገድ ይፈጸም ዘንድ በማለት ብቻ አይደለም፣ ይልቁንም ሊቨርፑል ስለ ማንቸስተር ዩናይትድ ምን ሊያስብ እንደሚችልም ጭምር በማወቅ በመረዳት ጋርም ነው ነው የሚለው እሱ። ያንን ስታቂ ነው። ስለዚህ ሊቨርፑል ምን ፕሪዲክት ያደርጋል አሞሪም ገብቶታል። ማንችስተር ዩናይትድ እንደዚህ ነው ሊመጣ የሚችለው ብሎ ስሎት ምን ያደርጋሉ? ስለ ማንችስተር ዩናይትድ ከገመቱት ነገር ተነስተው፣ አይቀርም ብለው ከሚያስቡት ነገር ተነስተው አይ በቃ እንደዚህ ያደርጋል ብለው ይላሉ። እነዚህን ነገሮች ይዘሽ ቀርበሽ እያወቁት እየተዘጋጁበት የነበረውን ነገር አለመስጠት ስለ ራስ ማወቅ ብቻ ሳይሆን ተጋጣሚሽም ስለ አንቺ ምን እንደሚያስብ ለመገመት የሚያስችል አቅም ላይ ስትደርሽ እሱ ጉብዝና ነው ነው ሜላዎች ሜካራ ሀገር ለምሳሌ አርንስሎት እርግጠኛ ነው፣ መቶ ፐርሰንት መቶ ፐርሰንት ቤንጃሚን ሼሽኮ ቤስት ኢለቨን ውስጥ እንደሚኖር እርግጠኛ ነው። ይህንን ደግሞ አርንስሎትም ተናግሮታል ይላል። አራት ጨዋታ እኮ አጫውቶታል፣ ሁለቱ ላይ ኮ ጎላ ገብቷል ይሄንን ልጅ አያሳልፈውን ብዬ እንዴት ልጠብቅ? አርን ስሎት ነው ይሄንን የሚሉት። ይሄንን ልጅ አያሳልፈውን ብዬ እንዴት ልጠብቅ? ከዛ ማንቸስተር ዩናይትድ ኳሶቹን በረጅም ይልካቸዋል። በረጅም የሚላኩትን ኳሶች ፈርስ ቦሎቹን ለማሸነፍ በኢንጃሚን ሸሽኮ የተሻለ ነገር ሊያደርግ ይችላል ነው። ለምን ማንቸስተር ዩናይትድ ረጅም ኳሶችን እንደሚጫወት የተጠበቀው ከተባለ በራሱ የግብ ክልል አካባቢ ስህተት መስራት ላለመስራት ለምን ከተባለ ዛጋ ሊቨርፑል አደገኛ ነው። ለምን ከተባለ ሊቨርፑል ፕሬስ ያደርጋል። ስለዚህ በቢውልድ አፕል ልጫወት ቢል እና የሊቨርፑልን ፕሬሲንግ መቋቋም አቅቶት ስህተት ቢሰራ ለሊቨርፑል ቀላል ነው። ከዛው ጋር ኳስ እየተቀበልሽ መሞከር ነው፣ ከዛው ጋር ኳስ እየተቀበልሽ ማግባት ነው የሚሆነውን ያሻግረዋል። ፈርስት ቦሉ ላይ ብትሳሳች ሰከንድ ቦሉ የማንቸስተር ዩናይትድ ነበር በዛ ጨዋታ ላይ ያ ማለት ለአድማጮች ግልጽ ለማድረግ ፈርስት ቦል ማለት ሴኒ ላሜንስ መታ እንበል፣ ለምሳሌ ሴኒ ላሜንስ የመታው ኳስ ሊቨርፑልም የዩናይትድም ተጫዋቾች ኳሷን ለማግኘት እኩል ነው አይደል የሚታገሉት። ያንን የተላከውን ኳስ የመጀመሪያው የምታገኘው አንቺ እንድትሆኝ ማድረግ ማለት ፈርስት ቦሉንም ምናምን ነው። ከዛ የቀረውን ደግሞ የምታገኘ ከሆነ ሰከንድ ቦል ምናምን እያለ ነው መሄደው። ስለዚህ ማንቸስተር ዩናይትድ በዚህ ረገድ ስህተት ቢሰራ የትጋ ነው ስህተት የሚሰራው? ሊቨርፑል ግብ ክልል አካባቢ ነው ስህተት የሚሰራው። ሊቨርፑል ግብ ክልል አካባቢ የምትሰሪ ስህተት አደገኛ አይደለም፣ የራስሽ ግብ ክልል አካባቢ እንደምትሰሪው ስህተት። እዛ ጋ ያው ድርግም ነው ሊሆን የሚችለው። ሶ ዘ ጋይ ወዝ ራይት ብሎ ነው ካራገር እያደነቀው የሚገኘው። ሌሎቹን በብዛት ያወራናቸው ነገሮች ናቸው፣ ግን እሱ በደንብ አናላይዝ አርጎ ሸንሽኖ ምናምን እያቀረበ ነው ያለው። አሁን ከቅርብ ሰዓታት በፊት የወጣ አንድ መረጃ ማንቸስተር ዩናይትድን በተመለከተ አክሻ ላይ ሁለት ነው ግን አንደኛውን ብናስቀድም ሴኒ ላሜንስ ይሄ ምን ትርጉም እንደሚሰጠች በትናግሪን ደስ ይለኛል። የማንቸስተር ዩናይትዱ ግብ ጠባቂ ከፒተር ሽማይክል ጋር ስሙን ጎን ለጎን እያነሱት ያሉት ግብ ጠባቂ ሴኒ ላሜንስ በውድድር አጀማመሩ ወይም በማንቸስተር ዩናይትድ ቤት ሕይወትን የጀመረበትን ነገር መነሻ አድርጎ አይዘናጋም የሚል ርስ ሰተሽ ወሬ ማውራት፣ ምንድን ነው ትርጉም፣ ምን ነው የሚሰጠሽ ትርጉም? አይዘናጋም ከባድ ነው። ግን ግን አሁን ቀጥተኛ ትርጉሙ ምንድን ነው? አይዘናጋም አሁን በቃ ዝም ብሎ ፊት ለፊት የሚመጣ ይነ በማንቸስተር ዩናይትድ ቤት ሕይወትን ጀመራለን ገና መቶ ሰማንያ ደቂቃ ነው የተጫወተው አይደል። በቃ በዚህ አይዘናጋም ወይም መዘናጋት የለበትም ብለሽ ምክር የሚመስል ነገር ያካተተ አርቲክል ብትጽፊ ሰውየውም ምንድን ነው? ሌላ ነው የፈለገው ነገር። አርቲክሉን ሳታይ እሱን ብቻ አይተሽ በጣም ጥሩ ፐርፎርም አድርጓል ነው። ኤግዛክትሊ፣ እየመሰከረለት ነው። የሚያዘናጋ የሚያኩራራ ነገር አለ ግን አይኩራራ ነው እኔ ትንሽ እችን ነገር ያዝ ብናረጋት ደስ ይለኛል። ይሄ የእኔ አመለካከት ነው። ትንሽ በዛ ልጅ ልጁ ጥሩ ነገር አለው እውነት ለመናገር ማንቸስተር ዩናይትድ ላለፉት ጊዜያቶች በግብ ጠባቂ ሲሰቃ የነበረውን ነገር ሊክሰው እንደሚችል ማምነው። እኔ ይሄ ልጅ ያድናል። በጣም በጣም አሪፍ አሪፍ ኳሶችን ያድናል ይመራል። የሆነ የሚጋባ ደስ የሚል ስሜት አለው። ሊቨርፑል ያስቆጠረበት ጎል እንዳይቆጠር ምንም ማድረግ አይችልም ነበር። ማንችስተር ዩናይትድ አልታይን እንድንረሳው ተቀያሪ ወንበር ላይ አርጎ ኦናናን እንድንረሳው ወደ ትራፕዞን ስፖር ሸኝቶ ካደረገ በኋላ የስህተት ጎል አልገባበትም። ከዛ በፊት የስህተት ጎል በሻል ነበር እንዴ? ዛሬም ተሳሳቱ ነበር እኮ። ምን ነው የነበሩ ተመሳሳይ ስህተት ለዛውም፣ አዎ መንታ ስህተቶች ናቸው እኮ የሚሳሳቱ የነበሩት። ዛሬም ተሳሳቱ። ዛሬም እንደዚህ ሆነ እንዴ? ከኦናና እንዴት አልታይ አይማርም? ኦናና የሰራውን ስህተት፣ ኦናና ስለተሳሳተ ተብሎ እየተቀመጠ ተቀያሪ ወንበር ላይ እያስቀመጡት አሞሪም እየወሰነበት እችን እድል በአግባቡ ጠቀማታለው እንደማለት፣ የእሱን አይነት ስህተት እኮ ነው የሚሰራው። ደግሞ አልታ ያገብት አሁን ማንችስተር ዩናይትድ ላይ ይሄ ልጅ ከገባ ጀምሮ አንደኛው ክሊንሽት ነው፣ አንደኛው ላይ አንድ ጎል ገብቷል። የስህተት ጎል ግን አልገባም። ኦፍኮርስ ገና ነው፣ ሁለት ጨዋታ ነው። ግን ማንቸስተር ዩናይትድን ከስህተት ጋር አያይዘን እንዳናስበው መደረግም በራሱ ግን ትልቅ ትርጉም አለ፣ ትልቅ ፋይዳ አለው የሚለውን ግን መውሰድ አለብን እላለሁ እኔ። ስለዚህ ምንም አይነት መዘናጋት የለም እና ላሜንስ ኖት ኬዲንግ ካሪዳ ወይ ባይ ሂዝ ማን ዩናይትድ ስታት፣ አይኩራራም። ነው የሚያኩራራ ነገር አለው ግን አይኩራራም። ነገሮችን በብዙ እና በበዛ ጥንቃቄ ያከናውናቸዋል እንጂ ምናምን እያለ ይሄዳል። ሰኒ ላሜንስ ብዙ ነገሩ ያምራል። ከፍ ያሉ ነገሮችን ኮንሲስተንትሊ እንዲያሳይ ይጠበቃል። እዚሁ ሊግ ላይ ያሉ ሌሎች ግብ ጠባቂዎች አሉ የማንቸስተር ዩናይትድ ዶኖራማ፣ የአርሰናሉ ዴቪድ ራያ፣ የሊቨርፑል አሊሰን ቤከር ምናምን እያልሽ የምትጠሪያቸው አሪፍ አሪፍ ግብ ጠባቂዎች አሉ። አንድ ማንቸስተር ዩናይትድ ቤት በጣም የሚገራርሙ። ይሄ የመጨረሻዎቹን ቀሽሞቹን አደለም ማየት ያለብን። ከዴቪድ ዴ ሄያ አንስቶ ወደዛ የነበሩትን የነ ኤድዊን ቫንደርሳለን የነ ፒተር ሽማይክልን ታሪክ ባስታወስሽ ቁጥር ዩናይትድ በግብ ጠባቂ ሰሞኑን የተሰቃየውን አይነት ስቃይ ተሰቃይቶ አያውቅም። የሚያኮሩ የሚያኮሩ በረኞች አሉት። ስለዚህ ትልልቅ ግብ ጠባቂዎች ያለፉበት ትልልቅ ግብ ጠባቂዎች ያሉበት ክለብና ሊግ ላይ ነው እየተጫወተ ያለ ሰው ምንም ኬሪሪያ የሚያደርግ ነገር የሚያኮራ ምናምን የሚያዘንጥ ምናምን ነገር ነው ብሎ መውሰድ አይገባውም። ልጁም ግን አይ ቲንክ ሂዝ ማች ኦልድ እሱም ከዕድሜው በላይ ነው ነገር ከወደዳት ይወዳታል ብዬ ነው የምገምተው። ማለት ለእግር ኳስ ተጫዋች በጣም ትልቁ ነገር በየጨዋታው ላይ መሰለፍ ነው፣ ተመራጭ መሆን ነው። እና ይችን ነገር ደግሞ ማጣት ይፈልጋል ብዬ አልገምትም። ስለዚህ በእነዚህ ሁለት ተከታታይ ጨዋታዎች ላይ ባሳየው ብቃት በጣም ተወዷል። በሚቀጥለው ጨዋታም ላይ ሳኔ ላሜንስ የማንቸስተር ዩናይትድን ግብ እየጠበቀ ነው ለሚቀጣይ ጨዋታዎች ላይ ይሰለፋል፣ የሚለውን እንድናምንበት እንድንጠብቀው አድርጓል። ስለዚህ ቺ ነገር ደግሞ ለሱም በደንብ ትመቸዋለች ብዬ ነው የምጠብቀው። ይሄንን ላለማጣት በራሱ መትጋት አለበት። እንዲሁም ሲናገር ነበር እኮ ከሰንደርላንድ ጨዋታ በኋላ በቃ የሶሻል ሚዲያ አካውንቴን ምንም መቆጣጠር አልቻልኩም ብሎ በጣም ብዙ የአድናቆት አስተያየቶች ነበረ ለሱ የሚላኩለት እና የማንችስተር ዩናይትድ ግብ ጠባቂ መሆን በራሱ ሚያኮራ በጣም ትልቅ ነገር ነው። በዛ ላይ ደግሞ ጥሩ ስራ ሰርተ መደነቅ መቻል ደግሞ ሲጨመርበት የበለጠ ክብሩን ከፍ የሚያደርግ ነገር ነው። ስለዚህ ቺን ነገር እሱም በደንብ አጠናክሮ ይቀጥላት ገብቶታል ብዬ ነው የማስበው። ከዛ በፊት በፕሮግራማችን ላይ ያነሳናቸው ነገሮች ነበሩ። ልምምድ እንዴት እንደሚሰራ እንዴት ትኩረቱ ሳይከፋፈል በማንቸስተር ከተማ ለመኖር ነገሮችን አሬንጅ እንዳደረገ ከሀያ ሶስት አመት ወጣት የማይጠበቅ አይነት ብስለት አይተንበታል ብለው እግር ኳስ የሚተነትኑ ሰዎች ራሱ አስተያየት ሲሰጡ ነበር። ስለዚህ እነዚህ ሁሉ ጨምሮ እኮ እግር ኳስ የሚተነትኑ ነው አልኩ እኮ ለምን አንቺ እኮ አለሽ። ማለት የሚያደምጡሽ ሰዎች የሚያደምጡሽ ሰዎች ችግሩ ያለው አሁን እዚህ ነው፣ እና ጸዶ አለ ችግሩ አልኩ። ለማንኛውም ግን ከእሱ ስለ እሱ ከሰማሻቸው ነገሮች ውስጥ የትኛው ነው በጣም ኢምፕረስ ያደረገሽ? እኔ በጣም ኢምፕረስ ያደረገኝ ልምምድ የሚሰራበት መንገድ ነው። በጣም የተደነቅኩት እኮ እሱ ነው ግን ዩኒክ የሆኑ ልምምድ ማ ሁሉም አይ ይሰራል። የእሱ ልምምድ አሰራር የተለየ ነው ምናምን ግን ዊርድ የሆኑትን ለየት ያሉትን ካራክተሮቹን ስናነሳለን የትኛው ሳበሽ? እኔ አንደኛ ለልምምድ ብዬ መጀመሪያ የሚጠራሁት ለልምምድ የሚሰጠው ጊዜ ትኩረት ማለት ከሌሎቹ ተጫዋቾች የተለየ ረጅም ጊዜ ወስዶ ራሱን የበለጠ ለማጠንከር የሚሰራው ስራ በጣም አሪፍ ነው። በቃ አንዳንድ ጊዜ ነገሮችን የምታስበውና የምታደንቀው ከው ከሁኔታዎች አንጻር አይደል ስለዚህ አሁን የእሱ ሁኔታ የሆነ እድሜውንም ስታስበው የማንቸስተር ዩናይትድ ግብ ጠባቂ የሆነም ተብሎ በቃ ትንሽ ነገሮችን ከበድ አድርጎ የሚያይበት ወይም ራሱን ከፍ አድርጎ የሚያይበት ሊሆን ይችላል። ምናም ብትገምት ምንም ግምቱ መጥፎ ነው ሊባል አይችልም። ወይንም ደግሞ ያንን ነገር ቢያሳይም የመረዳት ነገር ይኖረናል፣ ከእድሜው አንጻር ነው እንደዚህ እንደዚህ ብለን ግን እነዛን ነገሮች በሙሉ ትቶ በጣም ስራው ላይ ፎከስ አድርጎ እነዚህን ልምምዶች መስራቱ ረጅም ጊዜ መውሰዱ ከሁሉም የማንችስተር ዩናይትድ ተጫዋቾች የበለጠ የልምምድ ሜዳ ላይ ጊዜ ማሳለፉ በጣም ነው ያስደነቀኝ። አሪፍ ነው ብዬ ግን የተለየ ለእኔ ያው ከልምምድ ጋር ሊያያዝ ይችላል። ለእኔ ግን በጣም ያስደነቀኝ ያስገረመኝ ነገር እቤቱ ቁጭ ብሎ ቁጭ ብሎ ቁጭ ብሎ ቁጭ ብሎ ድንገት የሚነሳው ነገር ድንገት ይነሳና ወዴ ነው ሲሉት፣ ቤት ከመቀመጥ ሄጅ ለመምድ ልስራ ይላል። ማርያምን ምን ነው መልስ፣ በጣም የሚገርመኝ ይሄዳል። እዚህ ቁጭ ከምል እንደዚህ እኮ ነው የሚለዋል። እዚህ ቁጭ ከምል ይላል። ቤት ሄጅ ለመምድ ልስራ። ማንም እኮ የለም። ማንም ማንም የለም። እነዛ ሰርተዋል፣ ሄደው አርፈዋል። ምን ብለዋል ምን ብለዋል ሴኔ ላሜንስ ግን ቁጭ ከምን ሄጄ አልሰራም ብሎ ሄዶ ወይ ጂም ይሰራል ወይ በሆነች መጎበዝ በሚፈልጋት ነገር ራሱን ያዘጋጃል። እናም ለአሰልጣኞቹ ጥያቄ ያቀርባል። የራሱን እንደ በረኛ መስራት ያለበትን ልምምድ ከሰራ በኋላ አሳን አውት ፊልድ ፕሌየር ደግሞ አሰሩኝ ይላል። እግሩን በደንብ መጠቀም የሚችል በረኛ እንዲሆን ለማድረግ ማለት ነው። የመጨረሻው ዩናይትድን በተመለከተ የሚነሳው ነገር ይሄ፣ ለማንቸስተር ዩናይትድ ደጋፊዎች በጣም ደስ የሚያሰኝ መረጃ ይመስለኛል። እኔ ምንድነው፣ እሱ ማንቸስተር ዩናይትድ ከሰንደርላንድ፣ ማንቸስተር ዩናይትድ ከሊቨርፑል ልብ የሚሞላ ድል ዩናይትድ ያስመዘገበበት ነው። ይሄ የማንቸስተር ዩናይትድ ድል እንዲቀጥል ብዙ ሰዎች መደረግ አለበት ብለው የሚያምኑት መሀል ክፍሉን ዩናይትድ በደንብ ማጠናከር ቢችል የሚል አስተያየት በጣም በተደጋጋሚ ይሰጣል አይደል። አሁን ከሁለት ደቂቃ በፊት የወጣው መረጃ የሚነግረን ነገር ማንቸስተር ዩናይትድ የኖቲንግሃም ፎረስቱ አሁን፣ ይህንን ልጅ በጣም ብዙ ክለቦች ናቸው የሚፈልጉት። ሳምሪ፣ በጣም ብዙ ክለቦች፣ ቼልሲ ይፈልገዋል ማንቸስተር ሲቲ ይፈልገዋል። የዚህን ልጅ ጉዳይ በተመለከተ ምን አዲስ ነገር አለ እያሉ የሚጠይቁለት ተጫዋች ነው ኤልየት አንደርሰን የሚባለው። ስለዚህ አሁን ከደቂቃዎች በፊት ዴይሊ ሚረር እንደተናገረው ከሆነ ማንቸስተር ዩናይትድ ዝግጁ ነው የዚህን ተጫዋች ዝውውር ለማጠናቀቅ ለማከናወን። መሀል ክፍሉ ላይ ማንቸስተር ዩናይትድ የሚያስበው ምን እንደሆነ ታውቂያለሽ? እነዚህ ለረጅም ጊዜ የማንቸስተር ዩናይትድን የመሃል ክፍል ጠንካራ አድርገው ሊዘልቁ የሚችሉ ኤጅ ግሩፕ ላይ ያሉ ተጫዋቾችን ነው የሚያስበው። ኤሊዮት አንደርሰን እድሜ 23፣ የሚገርም ብቃት ያለው ልጅ፣ አደም ዋርተን ከክሪስታል ፓላስ፣ ካርሎስ ባሌባ ከብራይተን ኤንድ ሆቭ አልቢየን። መቼም ሶስቱንም በአንድ የዝውውር መስኮት ያስፈረማል ተብሎ ባይጠበቅም 2024 ላይ ከ14 ዓመታት የኒውካስል ቆይታ በኋላ ኒውካስልን ትቶ ኖቲንግሃም ፎረስትን የተቀላቀለውን ኤሌየት አንደርሰንን ጥር ላይ ማንቸስተር ዩናይትድ ከነ ማንቸስተር ሲቲ ከነ ቼልሲና ከሌሎች ፈላጊዎቹ ጋር ተፎካክሮ የራሱ ለማድረግ ጠንክሮ እየሰራ ነው የሚገኘው። የማንቸስተር ዩናይትድ የመሃል ክፍል ለጊዜው በአዳዲስ ተጫዋቾች እንዲሞላና አዳዲስ ተጫዋቾችን በማዘዋወር እንዲጠገናል ተደረገ ይሆናል። ነገር ግን የማንቸስተር ዩናይትድ የመሃል ክፍል ተጠጋግኖም ቢሆን እንዲሰራ እየተሞከረ ነው ያለው። ጥር ላይ ግን ትልቅ ለውጥ ይኖራል ይላሉ በዝውውር ዘገባዎቻቸው የምናምናቸው ጋዜጠኞች ጭምር። ሲሪየስሊ የያዘው ጉዳይ ዩናይትድ መሀል ክፍሉን ነው። ከሊቨርፑል ጋር በተደረገው ጨዋታ ያየነው የመሀል ክፍል ክፍተት እንደዚህ ባሉ ዝውውሮች የሚሞላ ከሆነ ዩናይትድን ወደ ኔክስት ሌቭል አይወስደውም ወይ? ላንቺ ማቅርበው ጥያቄ ነው ይ ምንም ጥርጥር የለውም። ደግሞ አንድ ጥሩ ነገር ብዬ የምናገረው እዚህ ጋር ማንችስተር ዩናይትድ ሊያስፈርማቸው ይፈልጋቸዋል የተባሉት ተጫዋቾች በደንብ አውትሻይን ያደረጉ ጠንካራ የሚባሉ ተጫዋቾች ናቸው። እንደገና በእድሜም ቢሆን የኤልየትን ትንሽ ካነሳን ነው እንጂ ባሌባ እንደዚሁም ደግሞ አዳም ወርተንም በጣም አሪፍ የሚባሉ ሌሎችም ትልልቅ ክለቦችም አይናቸውን የጣሉባቸው ተጫዋቾች ናቸው። ስለዚህ እነዚህን ማሳካት ማንችስተር ዩናይትድ ላይ የምንመለከተውን በጣም ትልቅ ክፍተት ተብሎ የሚጠራውን የመሀል ሜዳ እንቅስቃሴ የበለጠ ሊያጠናክርና የማንችስተርንም ውጤት ደግሞ ሊያሻሽለ እንደሚችል ምንም ጥርጥር የለውም። ስለዚህ እንጠብቃለን ቢያንስ ከነዚህ ከተጠሩት ተጫዋቾች አንድ ሁለት የሚሳካ ከሆነ በጣም ጥሩ ለውጥ ማንቸስተር ዩናይትድ ላይ ይዞ ይመጣል ብዬ ነው የምማስበው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳገም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።